ጣፋሽ እርሱ የመቄዶንያ ጎብኚዎች መካሪ፣ ደግሞም ጠያቂ ነበር። ለምን አልመጣችሁም? ለምን አልጠየቃችሁንም? የእናንተ እዚህ መምጣት ለእኛ ብቻ ሳይሆን ለእናንተም የአእምሮ ረፍትን የሚሰጥ ነው ሲል በማይናገሩ ነገር ግን በቀላሉ መረዳት በሚቻላቸው አንደበቶቹ የመጣ የሄደውን በመልእክቱ የሚያነጽ ወጣት ነበር ጌዲዮን ሙላቱ። ለምን ጠፋሽ? ጠፋሁኝ እንዴ? ጌዲዮን የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ለረጅም ዓመት የበጎነት በሩን ከከፈተላቸው አንዱ ነበር። ጌዲዮን በተቋሙ በጎብኚዎችና በረጂዎች ዘንድ ተወዳጅ ነበር። ወጣቱ ጌዲዮን ሙላቱ በዛሬው ዕለት ከዚህ ዓለም በሞት መለየቱን የመቄዶንያ መስራችና ዋና ስራ አስኪያጅ ቢንያም በለጠ ጽፈዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ መቄዶንያን የጎበኙ ከፍተኛ የመንግስት የሥራ ኃላፊዎችና ታዋቂ ግለሰቦች ወጣቱን ጌዲዮንን ሳያዩት አይመለሱም ነበር። ጌዲዮን የማዕከሉ ምልክት ተደርጎ የሚወሰድ ነበርና ይህን ትዶ ማግኘት ደስ

በመቄዶንያ ቤተሰቦች በልዩ ሁኔታ የሚወደደው ጌዲዮን ለሙዚቃ ልዩ ፍቅር ነበረው። ጌዲዮን ሙላቱ በ1980 በአዲስ አበባ በጎፋ አካባቢ ተወልደ ያደገ ሲሆን በ1999 የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝ ሆኖ ሰውነቱን ማዘዝና ባንደበቱም መናገር አይችልም ነበር። ጌዲዮን ባክስቱ እንክብካቤ ከቆየ በኋላ በ2005 ወደ መቄዶንያ ማዕከል ገባ። ጌዲዮን በመቄዶንያ ልዩ እንክብካቤ የሚደረግለት ልዩ የመኝታ ክፍል ተሰጡትም፣ በየዕለቱ የህክምና ድጋፍ እየተሰጠው በደስታ ኖሯል። ለአሥራ ሁለት ዓመት እንደ ቤተሰብ የኖርን ሰዎች ስለሆን ሐዘኑ ለሁላችንም ከባድ ነው ያለው ቢኒያም በለጠ ማዕከሉን በጎበኙት አጋጣሚ ሁሉ ጌዲዮንን በአካል አግኝተው ለጠየቁትና በሚዲያም ለሚያውቁት ሁሉ መጽናናትን ተመኝቷል። ጌዲዮን በተለያዩ ትልልቅ ሆስፒታሎች የልብ ህክምና ሲደረግለት የነበረ ሲሆን በዛሬው ዕለት ከረፋዱ አምስት ሰዓት ላይ በህክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። የጌዲዮን ሙላቱ ስርዓተ ቀብር በነገው ዕለት ባያጸበል መድኃኔ ዓለም እንደሚፈጸምም ተገልጿል።